በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት 17 የሚነበብ ስንክሳር እረፍቱ ለቅዱስ ፊሊያስ ጥቅምት 17። በዝች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊሊያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንን ቆልቁሊያኖስ ዘመን ወደ ፍርድ አደባባይ አቀረቡት። ቁልቁሊያኖስም ለአማልክት ሰዋ አለው። ፊሊያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁሊያኖስም እግዚአብሔር ምን አይነት መስዋዕት ይሻል? አለ። ፊሊያስም ቅን፣ ትሁት የሆነ ንጹህ ልቦናን፣ እውነተኛ ፍርድን፣ ቁም ነገርን፣ እንዲህ ያለ መስዋዕትን እግዚአብሔር ይወዳል አለው። ቁልቁሊያኖስም የምትጋደል ስለ ነፍስህ ነው ወይስ ስለ ስጋ? አለ። ፊሊያስም ስለ ነፍስና ሥጋ ነው እነርሱ በአንድነት ይነሳሉና አለ። ቁልቁሊያኖስም የምትወዳት ሚስት የምትወዳቸው ልጆች፣ ወይም ወንድምና ዘመድ አለህን? አለው ፊልያስም፣ ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁሊያኖስም እግዚአብሔር ከበጎ ሥራ የሠራው ምንድን ነው አለ። ፊልያስም፣ እግዚአብሔር ያደረገልን ይህ ነው ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወት መንገድንም በዓለም ውስጥ ተመላለሶ አስተማረ። መከራንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በአርባ ቀን አረገ። ዳግመኛም ለፍርድ ይመጣል። ይህን ሁሉ ስለኛ አደረገ አለው። ቁልቁልያኖስም አምላክ ይሰቀላልን? ይሞታልን? አለ። ፊሊያስም አዎን የዘላለም ሕይወትን ይሰጥን ዘንድ ስለኛ ፍቅር ሞተ አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩህ ልጣላህም እንዳልፈለግኩ አላወክምን? አንተ በወገን የከበርክ እንደሆንክ አውቃለሁና፣ አሁንም ለአማደግ ሰዋ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝና እንዲገሉኝ እዘዝ አለው። በዚያም ጊዜ በሰይፍ ራሱን እንዲቆርጡ ታዘዘ። ሊገሉት ሲወስዱትም ዘመዶቹና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታ የክርስቶስን መከራ መስቀልን ልሸከም ይሄዳለሁና እናንተ አሳሳቾች ከእኔ ወግዱ ብሎ ገሰጻቸው። ከሚገሉትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡን አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህም በኋላ ራሱን ቆረጡት፣ የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ መስተጋድል አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። እረፍቱ ለጎርጎሪዮስ ልደታ ለሃና እመሳሙኤል በዚህችም ቀን ቅዱስ አባት የቅዱስ ባስልዮስ ወንድም የጎርጎሪዎስ የእረፍቱ መታሰቢያ ነው። የነብዩ የሳሙኤል እናት ሃናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሚን። ረፍቱ ለሊቀ ጳጳሳት ዲዮስቆሮስ። በዚችም ቀን ለአባቶች ሊቃነ ጳጳሳት ሰላሳ አንደኛ የሆነ የእስክንድሪያ አገረ ሊቀ ጳጳስ ቅዱስ አባት ዲዮስቆሮስ የእረፍቱ መታሰቢያ ሆነ። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ በጠባዩ ቅን የዋህ በእውቀት አስተዋይ በበጎ ሥራው ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀበብስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀጳጳስ ቅዱስ ሳዊሮስ ላካት። እርሱም ልዩ ሦስት የሆኑ ሥላሴ በመለኮት አንድ እንደሆኑ እየገለጠና እያሳሰበ ነው። ስለ ወልድ እግዚአብሔርም ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊት ነፍስን ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብቱ አካል ያለው አንድ ልጅ እንደሆነ ከተዋሕዶም በኋላ በሥራው ሁሉ የማይለያይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰች ጊዜ አነበባትና ፈጽመው ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፤ ሁሉም ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶችን በቀናች ሃይማኖት አጽንተው የሰሯትን ቤተ ክርስቲያኑን እንዲጠብቅ ለዚች ለከበረች አገልግሎት የመረጠህ እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁልጊዜ አስተምራቸው አለው። የአባ ሳዊሮስን መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት፣ በሁሉም ቦታም እንዲያስተምሩባት አዘዘ። ይህም አባት ህዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜ ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱንና ካህናቱንም መንጋዎቻቸውን ስለመጠበቅ ያዛቸዋል። መልካም አገልግሎትንም አድርሶ እግዚአብሔርንም ደስ አሰኝቶ ታረፈ። ለእግዚአብሔርም ምስጋና የሆን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ቅዱስ እስጢፋኖስ የተሾመበት በዚችም ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ናት። በጸሎቱም የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ልሉል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላዓለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 17 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።